የሴቶችን ሁለንተናዊ ተሳታፊነትና ተጠቃሚነት ለማረጋገጥ በትኩረት እየተሰራ እንደሚገኝ ተገለጸም። ከፌዴራል ሴቶችና ማህበራዊ ጉዳይ ሚኒስቴር ከተለያዩ ክልሎችና ከከተማ አስተዳደሮች የተውጣጣ ልኡካን ቡድን በማዕከላዊ ኢትዮጵያ ክልል ሲያደርግ የነበረውን የልምድ ልውውጥ ክልላዊ ማጠቃለያ መድረክ ባህላባ ዞን አካሂደዋል። የልኡካን ቡድኑ ባህላባ ዞን በወረድጆ ወረዳ በስን ቢጣ ቀበሌ፣ በወራ ወረዳ ደግሞ በታችኛው ባደኔ ቀበሌ እንዲሁም ባህላባ ቁሊቶ ከተማ በዛላ ቀበሌ በመሃል አራዳ ቀጠና በሊማት በሌማት ትሩፋት ዘርፍ ማለትም በዶሮ እርባታ፣ በማር እርባታ፣ በፍራፍሬ ልማት፣ በቡና ልማትና በበጋ መስኖ ልማት በሴቶች ልማት ህብረት የተከናወኑ የተለያዩ የልማት ስራዎችን የመስክ ምልከታና የልምድ ልውውጥ አድርጓል። በልምድ ልውውጥ ማጠቃለያ መድረክ ላይ ንግግር ያደረጉት የማዕከላዊ ኢትዮጵያ ክልል ሴቶችና ህጻናት ቢሮ ኃላፊ ወይዘሮ ዘቢባ ማህመድ ናስር የማዕከላዊ ኢትዮጵያ ክልል በሰላምና ጸጥታ የሚታወቅ ክልል መሆኑን ጠቁመው ሁሉም ተግባራት የሴቶችን ሁለንተናዊ ተሳታፊነትና ተጠቃሚነት ለማረጋገጥ በሚያስችል መልኩም በስፋት እየተሰራ ነው ብለዋል። ከዚህም በተጨማሪ ሴቶችን በቁጠባ ማህበር በማደራጀት የሥራ እድል ፈጠራ ተጠቃሚ እንዲሆኑ በማድረግ ሴቶች ኢኮኖሚያቸውን እንዲያሳድጉ እየተደረገ ነው ብለዋል። አክለውም የሴቶችና ህጻናት ደህንነት ለማረጋገጥ በተሰሩ ስራዎች አመርቂ ለውጥ መመዝገቡንም የቢሮ ኃላፊ ወይዘሮ ዘይባ ተናግረዋል። በማዕከላዊ ኢትዮጵያ ክልል 39667 የሴቶች ልማት ህብረት በ119227 አንድ ለ አ አንድ ሚሊዮን 192849 አባላትን በሴቶች ልማት ህብረት በማስተቀፍ ሴቶችን በሌማት ትሩፋት፣ በአትክልትና ፍራፍሬ ልማት፣ በቡናና ቅመማ ቅመም ልማት እንዲሁም በተለያዩ ዘርፎች የሴቶችን ተጠቃሚነት የሚያረጋግጡ ተግባራት እየተከናወኑ እንደሆነ ገልጸዋል። ለሶስት ተከታታይ ቀናት በተደረገው የመስክ ምልከታ ሴቶችን ለውሳኔ ሰጪነት ለማብቃትና ሴቶችን ሁለንተናዊ ተሳታፊና ተጠቃሚ ለማድረግ የተሰራውን ዘርፈ ብዙ ለውጥ ለመመልከት እንደተቻለም አብራርተዋል። ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካና ርዕዮተ ዓለም ዘርፍ ኃላፊና የዞኑ መንግስት ረዳት ተጠሪ አቶ ራህመቶ መሐመድ ከቀድሞ በተሻለ መልኩ የካቢኔ አባል በማድረግ ሴቶችን ለውሳኔ ሰጭነት ለማብቃት እየተሰራ መሆኑን አስገንዝበዋል። የሀላባ ዞን ሴቶችና ህጻናት መምሪያ ኃላፊ ወይዘሮ ኢመቤት ጀማል በዞናችን በአራቱም መዋቅር በስምንት ሞዴል ቀበሌያት ሶስት መቶ የሴቶች ልማት ህብረት አደረጃጀቶችን በመፍጠር በስምንት መቶ አርባ አራት አንድ ለአስር ስምንት ሺ ሰባት መቶ አርባ አራት አባላትን በሴቶች ልማት ህብረት ማስታቀፍ ሴቶችን በኢኮኖሚ በማህበራዊ እና በፖለቲካዊ ዘርፍ ተጠቃሚ ለማድረግ እንደተቻለ አስረድተዋል ለልኡካን ቡድኑ ከክልሉ ሴቶችና ሕፃናት ቢሮ ከዞን ከወረዳዎችና ከሀላባ ቁሊቶ ከተማ አስተዳደር ደማቅ አቀባበል የተደረገለት ሲሆን በዕለቱም የክብር ስጦታ ተበርክቶላቸዋል የልዑካን ቡድኑ አባላት በክልሉ ተዘዋውረው ከጎበኙት ጉብኝት ጥሩ ልምድ መቅሰማቸውን የገለጹ ሲሆን ለተደረጋላቸው አቀባበልን ልባዊ ምስጋናቸውን አቅርበዋል